ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እንደምናላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባክብሮት እንጋብዛለን። ለዛሬ ያስኩላችሁን ዋና ዋና መረጃዎች በማስቀደም እጀምራለሁ። አቶ ጌታቸው ረዳ ከቀድሞ የቤት ሰራተኛቸው ልድ መውለዳቸው ተረጋግጧል። የእስራኤል መከላከያ አዛዥ ነፍሰ ገዳዮች አያቶላህን ካሚሌን ለመግደል ሲፈልጓቸው እንደነበር ተረጋግጧል። የኤርትራ መንግስት ኢትዮጵያ ግጭት ለመቀስቀስ እና ምክንያታዊ ለማስመሰል ዲፕሎማሲያዊ መልእክቶችን እየተጠቀመች ነው ስትል ከሳለች። አሁን በዝርዝር ያስኩላችሁን መረጃዎች እናያለን። እስከ መጨረሻ አብራችሁን ቆዩ። የእስራኤል መከላከያ አዛዥ ነፍሰ ገዳዮች አያቶላ ካሚሊን ለመግደል ሲፈልጓቸው እንደነበር ገልጸዋል። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ለእስራኤል ሕዝብ በቀጥታ ስርጭት ባስተላለፉት መልእክት ቢቻል ኖሮ ወታደሮቹ የኢራን ጠቅላይ ሚኒስትር የሆኑትን አያቶላ አሊ ካሚሊንን ከቴሄራን ጋር ለ12 ቀናት በዘለቀው ግጭት ውስጥ ይገደሉ እንደነበር ገልጸዋል። ከእስራኤል ቻናል 13 ጋር ባደረጉት የተለየ ቃለ ምልልስ ካትዝ የእስራኤል ኦፕሬተሮች ካሚሌን ብዙ ፈልገዋል ነገር ግን ጥቃት ለመፈጸም የአሰራር ዕድል ማግኘት አልቻሉምን ብለዋል። የኢራን ባለስልጣናት ደግሞ በአሁኑ ጊዜ ደካማ የተኩስ አቁም ስምነት ቢደረግም እስራኤል ካሚሌን ለመግደል እየፈለገች ሊሆን እንደሚችል አስጠንቅቀዋል። በተጨማሪም ካትዝ ለቻናል 13 እንደተናገሩት ኢራን የኒውክሌር መስሪያ ቤቶች ዳግም የምታስጀምርበት ሁኔታ አይታይም። በዩናይትድ ስቴትስና በእስራኤል ኃይሎች ጥቃት ሳቢያ ቴህራን የኒውክሌር ጦር መሳሪያ የመገንባት አቅሟ በአጠቃላይ ወድሟለን ብለዋል። ሆኖም ካሚሌ ከተኩስ አቁም ስምነት በኋላ ባደረጉት የመጀመሪያ ንግግራቸው ዩናይትድ ስቴትስ ጥቃቶች ለኢራን የኒውክሌር ፋሲሊቲዎች ምንም አይነት ፋይዳ አላሳዩም ብለዋል። በሌላ መረጃ አቶ ጌታቸው ረዳ ከአዲስ አበባ ወደ መቀሌ በመሸጉበት ወቅት 2010 ዓ.ም ምረት የእህቱን ሰራተኛ ይዞ በትግራይ ሲኖር ጌታቸው ረዳ ከሰራተኛው ጋር ግንኙነት ይጀምራል። በዚህ መሃል ሰራተኛው ነፍሰ ጡር ትሆናለች። ከዚህ በኋላ ጌታቸው ረዳ በስራ ምክንያት ቦታ ቀይሮ ሰራተኛው ሰራተኛቸው ብቻቸውን ትቀራለ ብቻዋን ትቀራለች። 2012 የትግራይና የፌዴራል መንግስት ጦርነት በሚጀመርበት ሰዓት የሰራተኛ የመውለጃዋ ጊዜ ደርሶ ነበር፣ እና መቀሌ አይደር ሆስፒታል ለመውለድ ብትገባም ሆስፒታሉ በድሮን ይደበደባል በሚል ስጋት ሰራተኞች በስራ ቦታቸው ወጥተው ነበር። ነገር ግን በችግርም ቢሆን ተገላግላ ወደ ቀድሞ ሀገሯ ማይጨው ትመለሳለች። ከዛ በኋላ ጌታቸው ረዳ እንዳላገኘች እና አሁን የሚረዳት በማጣት ችግር ላይ መውደቋን ትናገራለች። በወቅቱ ነፍሰ ጡር መሆኗ ሲረጋገጥ ጌታቸው ረዳ ተረጋጊ የሚያስፈልግሽን ማንኛውም ነገር ተሟልቶልሽ ልጅሽን ታሳድጊያለሽ። ነገር ግን የልጁ አባት እኔ እንደሆንኩ ከእኔና ከአንቺ ውጭ ማንም እንዲያውቅ አልፈልግም፣ የመረጃ ቢወጣ ችግር ላይ እንደምትወድቂ ተነግሮኝ ነበር የምትለው ሰራተኛ አሁን ላይ በችግር ምክንያት ልጇን መመገብ እንዳልቻለች ትናገራለች። የኤርትራ መንግስት፣ ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለማስመሰል ዲፕሎማሲያዊ መልክቶችን እየተጠቀመች ነው ስትል ከሰሰች። የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትን እና የግዛት አንድነትን በመጣስ ለመክሰስ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገራት መንግስት ዲፕሎማሳዊ መልእክቶችን ልካለች ስትል የኤርትራ ቅሬታ አቅርባለች። ይህን ግጭት ለመቀስቀስ እና ምክንያታዊ ለማስመሰል የሚደረግ ጥረት አካል ነው ስትልም ከሳለች። የኤርትራ ማስታወቂያ ሚኒስትር ትናንት ሰኔ 19 በወጣው መግለጫ የኢትዮጵያ መንግስት ባለፉት ቀናት የዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ገልጾ፣ ምልክቶቹ እያየለ በመጣው የጦርነት አጀንዳው ላይ ድጋፍ ለማግኘት ዓለም አቀፍ ማህበረሰብ ለማሳመን ያለመ ግልጽ ዘዴ ነው ብሏል። እንደ ሚኒስትሩ ገለጻ የኢትዮጵያ መንግስት በርካታ የጦር መሳሪያ ግዢዎችንና መንግስትን የማዳከም በርካታ ጥረቶች ላይ መሳተፏን ገልጸዋል። ምንም እንኳን እነዚህ ድርጊቶች ለኤርትራ ሉዓላዊነትና ግዛታዊ አንድነት እንዲሁም ለቀጠናው መረጋጋት ከባድ ስጋት ቢጥሉም የኤርትራ በትዕግስት አልፋለችም ብለዋል። የኤርትራ መንግስት መግለጫውን ያወጣው ትክክለኛነቱን ያልተረጋገጠ የኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤ በቅርቡ በማህበራዊ ሚዲያ መሰራጨቱን ተከትሎ ነው። ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። ተመሳሳይ መረጃዎች እንዲደርሷችሁ መረጃ ቻናሉ ሰብስክራይብ ቪዲዮውን ላይክ እያደረጋችሁ ለብዙዎች እንዲደርስ እንድታደርጉ